ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሰው ሲሰድብህ ሲሰድብህ ሰው ማነት ነው አከናንበው ስደቦ እኮ ነው ነፍስያ የምትለው አደለም እንዴ በለው። ከማታንሳለ አንተ ትላለች። ሰዎች አሻሻ ገዳሜ ሲሉ አረ ገብተህ አንተም እሪኩም እሪኩም በል ትላለች። አደለም እንዴ? ኩፍር የሚባለው አለም ከነጦር መሳሪያው ከነ ህዝብ ብዛቱ ከነ ምናምኑ ከነ ግሳንግሱ እሱ ሌላ ትልቅ ጠላት። ዱንያ እጅግ አስቸጋሪ ነች፣ በጣም ከባድ ነች። አንድ ሙኡሚን አልፎ ጀነትን ለመግባት አምስት የማይነቀነቁ በኢማን በብርታት በሰብር እንጂ የማይታለፉ አምስት ጠላቶች አሉ። አምስት ጠላቶች አሉ። እነኚህ አልፎ ሰንጥቆ አሸንፎ ነው ጀነት የሚገኝም። አንደኛ እውስጡ ያለችው ነፍስ ነፍስያ ነፍሱን ትወስዊሱላህ የምትወሰጉ ሰው ነፍሱን አሸንፎ እኮ ነው ሱቢ ለመነሳት እዚህ አካባቢ መቼም ቀዝቃዛ ነው አደለም? ምናህል ያታግላል እ ምናህል ያታግላል። ሰውነታችን መታጠብ ካለብንስ ውህ ያአላ አ አንድ ሰውን አንድ ጓደኛችን ነበርና እዚህ አካባቢ ተከራይቶ በላጤነቱ ማለት ነው ሱቢ ስነሳ መጀመሪያ እንትን ብርድ ልብሱን እገልጥና እስቲ እጄን ይቀዝቅዘኝ ይላለዋል። ያንን እንደዛ የሚመች ብርድ ልብስ አንሶላ ገፍቱ ያንን ብሎ በጊዜ ውዱ አድርጎ ሱቢ ለመስገድ እንዴት ከባድ ነው። ሰላት ለመስገድ እንዴት ከባድ ነው። አንድ ሰው ሲሰድብህ ሲሰድብህ ሰው ማለት ነው አከናንበው ስደበው እኮ ነው ነፍስ እያ ምትለው አይደለም እንዴ? በለው ከማታንሳላ አንተ ትላለኝ ይላል። ሰዎች አሻሻ ገዳሜ ሲሉ አረ ገብታ አንተም እሪኩም እሪኩም በል ትላለች። አይደለም እንዴ እ ይሄ ነው። ስለዚህ ሰዎች ሲጨፍሩ ጨፍር ትላለች። አንድ ነገር ሲመጣ ባክህን ብላው ነው እኮ ምትለው። ከየት ነው ወዴት ነው እንዲ፣ ነፍሲያችን እንዴት ነው የምታስቸግረን? ይችን አደብ አድርገን ተይ ብለን መልሰን ለአላህ እንድትገዛ አድርገን ይሄን አለፍን ስንል ደግሞ ሸይጣንና ግብራበሮቹ አሉ። ደግሞ ኢብሊስ ሌት ተቀን ሙስሊሞችን በምላጥ ግብራበሮች አሉት፣ ደግሞ ሆይ ሆይ የሚላቸው ከዛ በኋላ አንዱ ሰለመና ምን አለመሰላችሁ መሰላችሁ ድሮ 8 ሰዓት ብድግ ብዬ ተራራ ላይ ወጣ ነበር አለ ሊቀድስ። አሁን ግን የመስጂድ ዳገት የለም መስጂድ መሄድ ከበደኝ አለ በሱቤ ለነሱ አለላቸው። በእኛ ላይ አለብን፣ ከባድ ነው ነገሩ። ማለት በጣም ከባድ ነው፣ ሸይጣንን ከነ ተንኮሉ ከነ ግብራበሩ። ይሄን ደግሞ ማለፍ ይጠበቅብናል። ይሄን አለፍ ነው ብለን ስንል ደግሞ ሙጅተማ አለ ፋሲድ፣ በቴሌቪዥን በሙዚቃ በተለያየ መጽሔት በወሬ በስሜት ደግሞ ፈጽሞ የራቀ ማኅበረሰብ አለ። እንቅላቡል መዋዚን ሆነና አንድ ዜና ትላንትና ሰማሁኝና፣ የሆነ ሰው እቃ ሰርቆኝ አለ። አንድ ሰው እቃ ሰርቆኝ፣ ሙልጭ አርጎ ሰርቆኝ፣ እንዴት ነው የሚደረገው? ባጢሉ ሰፍቶ፣ እርቃኗን የምትሄድ እንብርቷን እያሳየች የምትሄድ ሚኒስከርት አርጋ የምትሄድ ማን ሀይ ይላታል? ሂጃብ አርጋ ስትሄድ ድንኳን ደረብሽ ይሏታል። አስተማሪው ውጭ ልኝ ይላታ። ይሄ እኮ ነው እንዴ? እራሷን በጠበቀች በሸፈነች። በጣም ከባድ ነው ይሄንን ማህበረሰብ መጋፋት፣ በጣም ከባድ ነው። ስለዚህ ምን ሆነ? አናሱ አዱውን ሊማ ጀሂለሁ ይባላል። ሰው ለማያውቀው ነገር አዱው ነው አድው ነው። በየታክሲው የምሰማው ምንድን ነው? መዝሙር ነው ሙዚቃ ነው። አንድ ቀን እስቲ ወዓዝ ክፈት ይንጫጫል። አረ ሙስሊሙ ብሶበታል። እንደዚህ ያለ ነው የማይገባው የማይረዳ እንዶ አስቦ እንዶ ገልበጥ አርጎ ሰው አያስብም እንዴ? አቅል የለውም እንዴ? ይሄንን ማህበረሰብ ከሱ ጋር መኖር ራሱ ከባድ ነገር ነው። ሱና ስትል ሰዎች ያገሉሃል። በተለይ አኺረ ዘማን ሲደርስ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ በዳ አልኢስላሙ ገሪበን ኢስላም እንግዳ ሆኖ ጀመረ ወሰየዑዱ ገሪባ መልሶ እንግዳ ይሆናል ወጡባ ሊልጉረባ ኢስላም እንግዳ ሲሆን ከኢስላም ጋር እንግዳ ሆነው የሚኖሩ ሰዎች ምንኛ አማረላቸው አሉ ነቢ ስላ ሰለም አላ ከእነሱ ያደርገንና ይህን ማኅበረሰብ ከእሱ ጋር መኖር ከባድ ነው ማለት ነው ስለዚህ ሦስተኛው ጠላት ምን ሆነ ማኅበረሰቡ ይሄን አለፍኩ ስትል ደግሞ ሌት ተቀን ሙስሊም ሆይ ለምን ተፈጠርክ የሚሉ ከሃዲዎች ደግሞ አሉ። ኃይለኛ ከሃዲዎች። ለምን አላህ ስም ይጠራል? ለምን አዛን ይባላል? ለምን ሙሐመድ የሚባለው ነገር ሰማን ብለው ከሃዲዎች አሉ ደግሞ ኃይለኛ። የኩፍሩ ዓለም የክህደቱ ዓለም በየ በየቀኑ ኢስላምን የሚያንቋሽሽ ሚኒመም ሁለት መጽሐፍ ይጻፋል። በየቀኑ ኢንተርኔት ብትከፍቱ ማለት ነው ኦሪየንታሊስትስ ካፊሮች ከምዕራብ አገር ሆነው የሙስሊሞችን ዲል ለማበላሸትና አቅጣጫ ለማሳት በሙስሊሞች ማል ፈተና ለመፍጠር የሚጽፉት ነገር ማአት ነው። ካፊሩ ኩፍር የሚባለው ዓለም ከነ ጦር መሳሪያው ከነ ህዝብ ብዛቱ ከነ ምናምኑ ከነ ግሳንግሱ እሱ ሌላ ትልቅ ጠላት ነው። ይሄን አለፍኩ ስትል ደግሞ አንተ የኔነ የኔነህ ያልከው ወዳጅህ አብሮ የሚሰግደው አብራ ምሰግድ ማለት ነው። ወዳጅህ ወዳጅህ ማለት ነው። አብሮ ሊጾም ይችላል፣ ሰላቱን ላይ ሊሰግድ ይችላል። የገባበት መስጂድ ይገባል። ከዛ በኋላ እነገሌ እንዲያላ አቋም አላቸው፣ እነገሌ ከረር ያላ አቋም አላቸው፣ ሰላት ይሰገድ ይላሉ። ደግሞ ሙስሊሙን እያስተማሩ ያነቃሉ። ስለዚህ መቆም አለባቸው፣ እነገሌ እንዲመደረግ አለባቸው ብሎ የሚል ደግሞ እ ልክ እንደዚሁ ማለት ነው።

ያ አላህ በጣም ከባድ እጅግ ከባድ ነው። እረ ግድ የላችሁም ተውኝ። ነፍስያ የተበቃኛለች ብንላቸው እኮ ቢሰሙን፣ ነፍስያ ያለችብኝ፣ ሙናፊቅ አለብኝ፣ ኢብሊስ አለብኝ፣ አልቻልኩትም። ድህነት አለብኝ። ጀነት ላገኝ ተውን። ሰብስክራይብ በማድረግ ቤተሰብ ይሁኑ።